የኢትዮጵያ መድኃኒት አቅራቢ አገልግሎት ሀገራዊ የሕክምና ግብአት አቅርቦቱ የተጠናከረና የተሻለ እንዲሁም ከተለያዩ ዓለም አቀፍ ግብረሰናይ ተቋማት ጋር እንደሚሰራ ይታወቃል። ከእነዚህም መካከል ጋቪ አንዱና ዋነኛው ሲሆን ባለፉት ሶስት ዓመታት የተደረጉ ድጋፎችና የተሰሩ ስራዎች ልናስቃኛቸው ወደና አብራችሁን ቆዩ። ጋቪ እንግዲህ እንደሚታወቀው ጋቪ ግራንት የጀመረው በፕሮጀክቱ የጀመረው ሀያ ሀያ ላይ ነው ፌብርዋሪ ላይ ነው የጀመረው እንደ ሀገር ነው እንግዲህ ፕሮጀክቱ የጀመረው። እንደ ሀገር ሲጀምር ደግሞ እንደ አጠቃላይ እንደ ኢትዮጵያ በ23.5 ሚሊዮን ዶላር ነው ሰፖርት ያደረገው ጋቪ። ከዛ ውስጥ እንግዲህ 8.8 ሚሊዮን ዶላሩ ለኢብሳ ነው ዶኔት የተደረገው። እንግዲህ ይህን ዶኔት ሲደረግ እንግዲህ ዋናው አላማው ዶኔት ያደረገበት የጋቪ ግራንት የጤና ስርዓቱን ለማዘመን ሲል ነው። ጥቅሙ ምንድን ነው? የቫክሲን የቫክሲን ኢሚዩናይዜሽን እና የቫክሲን ዴሊቨሪ የማኔጅመንቱንን ለማዘመን ሲባል እነዚህን ብር ሁኔታ አድርጓል ማለት ነው። ስለዚህ እንዳጠቃላይ እንግዲህ ከተሰጠን ከ8.8 ሚሊዮን ዶላሩ 72% የሚሆነው ለግዢ የዋለ ነው ማለት ነው። ከዛ ውጭ ከዛ ውጭ ያለው ደግሞ ለሶፍት አክቲቪቲ የዋለ ነው ማለት ነው። ስድስት የሚሆኑ አክቲቪቲዎች አሉ ማለት ነው እንግዲህ ከዛ ውስጥ ለሪኖቬሽን ወይም ሪሎኬሽን ሰፖርት የተደረገ አለ። ለቴክኒካል አሲስታ ለካፓሲቲ ቢልዲንግ ለሪቪው ሚቲንግ እና ለኢንስታሌሽን አለ። የዌራውስ ሜንቴን አደረግንበት ማለት ለምሳሌ ሜን ዋን ሜን ፎር ላይ ሜንቴን የተደረገው በጋቢ ነው። ውጭ እንግዲህ በሰሜን ኮንፍሊክቱ ከፍተኛ ዳሜጅ ደርሶበት የነበረው የደሴን ብራንች ሜንቴን የተደረገው ወደ 6.3 ሚሊዮን ብር እንደሆነ ተደርጎ ሜንቴን የተደረገው በጋቢ ነው። ስለዚህ ከፍተኛውን የደሴ ብራንች ውሰድ እንጂ ከመቀሌና ከሽሬ ውጭ ያሉት ብራንቾቹ ሁሉንም በዌራውስ ሜንቴና ተደርጓል ማለት ነው። በመጀመሪያው ዙር ወደ 42 መኪኖች ነው የተገዙት። የ42 መኪኖች እንግዲህ የተለያዩ ሞዴል ናቸው። የፍሪጅ መኪኖችም አሉ የላስት ማይል ደሊቨሪ መኪኖች አሉ፣ የላንድ ክሩዘሮች ብራንች እስከ ጤና ተቋማት ድረስ የሚያደርሱን ቫክሲኖችን ለዛ ሰፖርት ለማድረግ ለእያንዳንዱ ብራንች እንግዲህ አንዳንድ ላንድ ክሩዘር ሰፖርት ተደርጓል ማለት ነው። ሌሎች እንግዲህ የፍሪጅ መኪኖችም አሉ፣ ፍሪጆች ትላልቆችም አሉ፣ መካከለኛም አሉ፣ የድራይም አለ ማለት ነው። ስለዚህ የድራይ ወደ 16 መኪኖች የድራይ መኪኖች አሉ እንግዲህ የቫክሲን መኪኖች ማለት ነው። የፍሪጅ መኪኖች ደግሞ ወደ አስራ ሁለት የፍሪጅ መኪኖች አሉ ማለት ነው። ትልቁንም ጨምሮ ማለት ነው። አራት ትራክ መኪና አለ፣ ክሬኖችም አሉ፣ ሃይሉክሶችም አሉ። ሃይሉክሶች ወደ ስድስት መኪኖች አሉ። እነዚህን መኪኖቹን ይዘን የቫክሲን ደሊቨሪውን የቫክሲንና የሚዚ ሳፕላይ ቼኑን ለማዘመን ሲባል ጋቪ እንግዲህ ትልቁን አስተዋጽኦ አድርጓል ማለት ነው ይሄ ሲባል እንግዲህ በኢብሳ የመጀመሪያ ታሪክ ነው አጠቃላይ መጥተዋለ በአጠቃላይ እንግዲህ ወደ 57 መኪና ነው የሚሆነው ማለት ነው 57 መኪኖቹ ቅድም እንደነገርኩሽ የተለያዩ ሞዴል ያላቸው መኪናዎች ናቸው ማለት ነው እንግዲህ ከ57ቱ ስምንቱ አሁኑ ውስጥ ጅቡቲን ያሉ ተጭነዋለ እየመጡ ነው ሌላውን ጨርሰናል ማለት ነው ከቫክሲን መኪኖቹ በተጨማሪ ሌሎችም አሉ የኮልድ ቼን ኩመንቶች አሉ ለምሳሌ ባካፕ ጄኔሬተር አለ፣ ወደ 18 ባካፕ ጄኔሬተር አለ። የኮልድ ቦክስ አለ፣ የፎርክ ሊፍቶችም አሉ። ወደ ፎርክ ሊፍቶች ወደ 9 ፎርክ ሊፍት አለ። የጄኔሬተር 18 ጄኔሬተር አለ። 18ቱን ለብራንች ሰፖርት አደርገናል ማለት ነው። ይህን ፕሮሰስ ስንጀምር ቻለንጁ ትንሽ ከባድ ስለነበረ ከአንድ አመት በላይ ፈይቶ ብናል። ስለዚህ ፕሮጀክቱ ደግሞ እንግዲህ እንደሚታወቀው ፕሮጀክት ያን የግራንት በዛ ከተባለ ሶስት ዓመት ነው። በጣም ማክሲመሙ ደግሞ አምስት ዓመት ነው። ስለዚህ የእኛ ግይል የግራንቱ ፔሪድ ደግሞ እስከ ሶስት ዓመት ነው የነበረው። ስለዚህ በዚህ ሶስት ዓመት ውስጥ እንግዲህ ከሃያ አንድ ጀምሮ እስከ 23 ኢንክሉዲንግ 24 ጀምሮ እስካሁን ድረስ ያለውን ተጠቅመን መጀመሪያውን ኤክስቴንድ አድርጎና ሁለተኛ ደግሞ ሪኮስት አድርገን ኤክስቴንድ አድርጎልን አሁን ኦልሞስት እንግዲህ እስከ ጃንዋሪ መጨረሻው ድረስ ፕሮጀክቱ ይዘጋል ማለት ነው የጋቪ ግራንት ፕሮጀክት ፋይናንስ ማናጀር አቶ አውራሪ ሲዘንጋው የተሰሩ ስራዎች የአቅርቦት ሰንሰለቱ ላይ ትርጉም ያለው ለውጥ ማምጣታቸውን ገልጸው በዚህ ሂደት የገጠማቸውን ተግዳሮትና ማመስገን የሚፈልጓቸውን አካላት ጠቅሰዋል። ያጋጠመን ችግር ምንድን ነው? ያው ማለት ከዚህ ከማክሮ ኢኮኖሚ ጋር ተያይዞ ተጨማሪ ቀረጥ ማለት ነው። እኛ እንግዲህ ማለት የግዢ ፕሮሰሱ የጀመረው ማክሮ ኢኮኖሚ ከመጀመሩ በፊት ነው። ስለዚህ አሁን ማክሮ ኢኮኖሚ ሲጀመር ደግሞ ተጨማሪ ተጨማሪ ከስተምስ ጤና ሚኒስትርን በዚ አጋጣሚ እናመሰግናለን። ሲሰጡን ለነበረ በጣም ከፍተኛ አስተዋጽኦ ነው ሲያደርጉልን የነበረ ይሄ ጀኔሬተር ከገባ ሶስት አመት ሊሆነ ነው እስካሁን ጥቅም ላይ ያሉ ይሄ አንድ ትልቁ ቻለንጅ ነው። ማመስገን የምፈልጋቸው ተቋማት አሉ። የመጀመሪያው እንግዲህ ጋቪ ነው። እንግዲህ ጋቪ ስምንት ነጥብ ስምንት ሚሊዮን ዶላር ሰጥቶ እነዚህ የተለያየ የተለያዩ ሞዴል ያላቸው መኪኖችን በመግዛታችን የጤና ስርዓቱን ለማዘመርት ከፍተኛ አስተዋጽኦ ስላደረግ እሱን ማመስገን ይገባል። ዩኖብስ ደግሞ እነዚህን ግዢዎችን ፕሮሰስ አድርገው በእነሱ በኩል ግዢዎችን እና ኮላብሬት አድርገን ስለገዛ እነሱን ማመስገን ይገባል። ሌላ ሚኒስትሪ ኦፍ ሀልት ነው። ሚኒስትሪ ኦፍ ፋይናንስ ግዢውን ስለፈቀደልንም ማመስገን ይገባል። ሌላ እንግዲህ ከስተምስ ነው። ከስተምስ ኮሚሽን የሚባለው ማለት ነው። እነሱም ከፍተኛ አስተዋጽኦ አድርገውልናል። ሌላ እንግዲህ ኮመርሻል ባንክ ነው። ፐርሚት ያስፈልጋል ማለት ነው። ኤፍቲኤ ፐርሚት የሚባለው ማለት ነው። ስለዚህ ያም ፐርሚት ተከታትለው እነሱም ስለሰሩ በዚህ አጋጣሚ እናመስግናል። ሌላ ናሽናል ባንክ ነው። ናሽናል ባንክም ዶላሩን ስለፈቀደልን ከፍተኛ ምስጋና እናቀርባለን ማለት ነው። ቀጣይነትም ያለው አለ። ቀጣይነት ስል ምንድን ነው የሌላ እንግዲህ ያው ኤፍቲፒ የሚባለው አለ። እንግዲህ ሌላ ቀጣይነት ያለው ማለት ነው ጋቪ ስለዚህ እሱንም ኦንዘ ወይ ስለሆነ ይሄ ብቻ ሳይሆን ሌላም ቀጣይነት ስላለው በዚህ አጋጣሚ መግለጽ ያስፈልጋል ማለት ነው።